አይሚ የምር የምር፣ በል በናትህ እስኪ አንዴ ላውሮ። ኧረ እሱ እስኪ በናትሽ ነገር አታባብሽ በናትሽ፣ እስኪ ደከመኝ፣ እግዚአብሔርን ደቀመኝ እንዳልብስ ነገር። እሺ ቅርታ፣ አይሚ ምንድን ነው የኔ ጥፋት? አይሚ እኔ ምን አጠፋሁኝ? ምንድን ነው

ሁለት ዓመት ከዛም በላይ ቆይታችኋል። አይደል? ጨርሰናል ከሷ ጋር። ማለት ዳኒ ሁሉም ነገር እኮ ቀልድ አይደለም። ቀልድ ነው? ንገረኝ፣ ፍቅር ቀልድ ነው? ለአንተ ቀልድ ነው? እንደዚህ ባጭር ጊዜ ውስጥ ለእኔ ያለ ስሜት እንዴ? ተመችታኛለች እኮ ነው ያልኩት፣ ሌላ ነገር እኮ አላልኩም። እሷ አመሰግናለሁ ዳኒ። በጣም አመሰግናለሁ። እኔ ሰው ማድነቅ አልችልም። ልክ ነህ። በቃ አመሰግናለሁ። ለአድናቆትህም አመሰግናለሁ። እኔ ላይ ላሉ ጥሩ ስሜቶችን በጣም አመሰግናለሁ። ግን ከዚህ በላይ በቃ ይብቃ። እናንተም ህይወታችሁን ቀጥሉ። ማን ጋር? እኔ ግን ኦልሬዲ የጨረስነው ነገር እኮ ነው። አሁን ሶሲ እ ታ አይደለም ማን ዲ ይቅርታ፣ አይደለሽ። በቃ ዳንኤል እንዳልከኝ ቅድም፣ ይቅርታ በላት። ከህይወታቸው ውጣ። አንተም የራስህን ህይወት ኖር፣ እኔም የራሴን

እነሱ ነገር ምንም እኮ አልመሰላትም እኮ መለያየት ሊኖር ይችላል፣ ግን በአጭር ጊዜ ውስጥ ለሌላ ሰው እንደዚህ ጥሩ ቦታ ሊኖር አይችልም። ለኔ እኮ በአጭር ጊዜ ውስጥ በዚህ ወር ውስጥ ሶሲ የምታሳየው አክት ለኔ ጥሩ ነገር አላት ይመስላል። ምን ዳኒ እያበደ ነው? አድማጮቼ፣ ዳኒ እብደት ውስጥ ነው ያለው። የሆነ ቦታ መሄድ አለበት ወይ፣ ጸበል ቤተሰቦቹ ሰብስበውት ወይ ጸበል መሄድ አለበት ወይ የሆነ ቦታ መሄድ አለበት። የእነዚህ ልጆች ሊበጠብጥ በትክክል ዓላማ ይዞ የመጣ ሰው ነው። የእኔ ውዶች እንዴት ናቸው? ሰላማችሁ ወይ ያላችሁበት ይብዛልኝ። ሰላም ናችሁ ወይ? ዛሬም ባየሁት ነገር በጣም ተናድጃለሁ። በጣም ነው የተናደድኩት። አይሚ በመምጣቷ እራሱ በጣም ተናድጃለሁ። ምክንያቱም ብዙዎቻችን ጽፈንላታል ከአሁን በኋላ እንዳትገናኝ። በእርግጥ የመጣችው ያው ቀጥታ እሱ አይደለም የደወለው። ያው እነዚህ ሁለት ባልና ሚስቶች እኔ ተንኮል እየሰሩ ነው ብዬ ነው ማስበው። አሁንም አሁንም እኔ ያለው አእምሮ ሁለቱ ባልና ሚስቶች ላይ ነው። እንግዲህ ይኸው ቻይናሉ እየተዘዋወረ ነው የሚመጣው። እነዚህ በፊት ብሩክና ሀይሚ ነበሩ ተራ በተራ የሚመጡት። አሁን እንግዲህ በአራት ዙር አንዴ ሆኗል የሚደርሳቸው። እንግዲህ ዛሬ ደግሞ ባልየው ራሱ በሶሲ በሶሲ ቻይናል ነው የመጣው። ምክንያቱም ሁለት መቶ ሺህ በቀላሉ ሲገባ አይቷል። ይሄ ልጅ አሁን ደግሞ እሷን ወደ ሀምሳ ሺህ ያስገባል እሱ ራሱ ወደ ሁለት መቶ ሺህ እስከሚገባ ድረስ ሰበባ ሰባብ እየፈለገ ነው እየመጣ ያለው። እኔ በእውነት በእግዚአብሔርን ምስክሬ በጣም ነው ያናደድኝ። እኔ ምን አውቃለሁ? ምናልባት አራቱም ስራ ብለው ይሆናል የያዙት ይህን ጉዳይ አላቅ እኔ እዛ ውስጥ አይደለም ያለሁት። በዚህ ሰአትም ማንንም ሰው አናግሩ፣ በቃ ማንንም የቅርብ የሆናትንም ሰዎች ምናልባት ለወንድም ለምናምን ነው እንጂ የማንንም ስልክ አያነሱም። ምክርን ብጽፉላቸው ይኸው እየመጡ ነው፣ የተመላለሱ ይህን ደግሞ አይሚቂ ባትገናኝ ከዚህ ከልጅ ጋር ደስ ይለኝ ነበር። አጠራሩ እንግዲህ ይቅርታ ለጠይቃት ነው፣ ለሶሲ ማል ነገራትም። እዚህ ላይ እንደሚያሳዩን፣ ድራማ ከሆነ እንደሚያሳዩን ባልና ሚስቶቹ እየሳቁ ነው የመጡት፣ ሁለቱም፣ እሷም እየሳቀች ነው የምትመጣው። እንደዛ ተሰዳድበው ዛሬ መገናኘታቸው ምንድን ነው የሚባለው? እነዚህ ልጆች ውጡ ውጡ የሚባሉም ጥሟቸዋል። በቃ እኛም ደግሞ ወይ ሀይሚን ወይ ብሩክን ለማየት ስለምንፈልግ የግዴታ እናየላቸዋለን። ቻይና ላቸው ይህ ወጣን ብለውን እኮ ጥሩ ጥሩ ነገር ቢያቀርቡ እኮ እኛ እናያቸዋለን፣ እንከታተላቸዋለን። ምን ችግር አለ? እንደውም ሶሲ ዛሬ ተረጋግታለች እና በሶሲያ አማካኝነት አስጠራት። እንግዲህ ያስጠራትን ምንድነው ይቅርታ ልጠይቃት ነው የምፈልገው ብሎ ያው አልነገራት የሚጠራበትን የሚመጣበትን። ግን እሱ አላማው ምንድን ነው? ያው እኔ እና አንቺ ነገር አብቅቷል ከነጭርሽ ሲያሾፍ ነው። በቃ እያሾፈን ያለው ልጅ እኮ ቀልድ ነው የሚሰራው፣ ሲ በየቦታ በየመንገዱ ላይ እዛም ደግሞ የቲክቶክ መንደር የሚሰራው ቀልድ ነው። አሁን ይህንን ሀይሚ አታውቅም። ሀይሚ እኮ ስማርት ነች ታውቃለች ብዬ ነው የማስበው። ግን አላማቸው ምን እንደሆነ በእርግጥ ዛሬ የመጣችው ያው በሶሲ አማካኝነት ነው። ያው ሶሲም ደግሞ የሀይሚ የምታውቀውን ቁጥር አይደለም አንስታ የደወለችው፣ ሁለት ሞባይል ስላላት በሌላ ሞባይል ነው የደወለችላት። አንቺ መሆንሽን ባውቅ እንደውም አላነሳም ነበር፣ ግን ደስ ያለ ነገር ግድ የለም ሀይሚ ጨዋነቷን አሳየች። ብትበደልም ምንም ብትደረግም የተደረገው ነገር በአስደስታትም ሀይሚዬ እንደውም በዚህ አጋጣሚ እኔ እሱ ያስበውን ሀሳብ አላወቅኩኝም። አንቺን አስቀይሜሻለሁ፣ ይቅርታ። ይሄ ነገር ደስ ብሎኛል፣ ይቅርታ። ሴቶቹ የምጠይቃቸው ደስ ብሎኛል፣ በቃ ምክንያቱም ሀይቢ ወደ ቀልቧ እየተሰበሰበች ነበር። ምንም የሚፈጠር ምንም የሚፈጠር ግን እኔ እሱን አላማ አላወኩኝም ነበር ይቅርታ ብላ ጠይቃታለች። እንደውም ከእሷ ጋር ነው ተያይዘው ሮጣ ነው ያመለጠችው ከሱ ስር። ግን እኔ ዳኒ የሚባል በእውነት አጭር ሰበት በጣም ተንኮለኛ ልጅ ነው። በቀደም ዕለት ጀምሮ ተንኮሉን ከሚሰራው በቃ የድብድቡ ላይ ራሱ በቃ ብሩክ እንዲናደድ የሚያደርግበት መንገድ ነው። አሁን ደግሞ ብሩክን አጣው። በቃ አሁን ደግሞ በሃይሚ ነው ሰብስክራይቡን እያሳደገ ያለው። እነዚህ ሁለት ባልና ሚስቶች አሁን ተጣልተዋል ብላችሁ ታስባላችሁ? እኔ ውዶች እንደው እናንተ መልሱልኝ። እኔ ተጣሉ አይመስለኝም ትላንትና ቁርጡን ነግራ ሄደች። ቴሌፎን ስለማታነሳለት፣ ዛሬ ደግሞ የራሱ ሚስት ጠራት። እንደዛ የተለዋወጡት ትላንትና እንደዛ እያለ ወይ ሲጠራት፣ ካሜራ ይዞ ደቅኖ ሲጠራት መጣች። ትላንትን በቀደም ለተሰዳደቡ ዝቅ ከፍ አደረገችው ብለን እኛ ስናስብ መጣች። እሷን ደግሞ ዴንስን ሁሉ ዛሬ ይቅርታ ጠይቃል። ሴለ በጣም ይሁን ምንም ይሁን እኔ ምንም አልተመችኝም። እነዚህ ሁለት ልጆች ዛሬ የተናገርሽው ነገር ሶ ሲጥሩ ነው በቃ ከልጆቹ ሕይወት ብትወጡስ፣ በቃ እና ፍጹም እንደጠየቋችሁ ሁለታችሁ ተነጋግራችሁ፣ ካሁን በኋላ በቃ ሄሚን አታገኛትም እኮ አንተ። በማንም ማስጠራሃት፣ በሌላ ሰው ማስጠራሃት፣ በማንም ማስጠራሃት፣ ይሄ በሚስትህ ማስጠራሃት፣ ዛሬ ንገሪልኛልክ አንተ። በቃ ለዚ ለዱራስ ስትር ራሱ ሚስት እየሰደበች እየመታች እየደበደበች እያዋረደች፣ ምን አይነት ስብ እና ምን አይነት ጭንቅላት ነው ያለ። ለነገሩ ነው ሲሳደብ ሲቀላለድ ምናምን ነው። ታሪኩን ሳይው ልጁ እያየሁት ያለሁት አንዳንድ የሱን እንትኖች ሳይ እና ለምንድን እቺ ልጅ ግን አታሳዝንህም? እንዴች ች ምስኪን ልጅ ወዳትም እኮ አፍቀራትም እኮ አይደለም። አንተ ሶሲን ጠልተ እንደው አሁን ኦዴንስን ለማናደድና ብሩክን ለማናደድ በዚህ ልጅ ህይወትም ለመጫወት ፈልገ ነው እንጂ ሃይሚን ወዳሃት አይደለም። ያንን አክት የምታሳየው ያስታውቀባል ያስታውቅበታል። እሷም ሳታስበው ሳታስብ እሱ መጥራቱን ሳታውቅ በማታስበው አቅጣጫ ነው ዛሬ እንድትመጣ ያደረጋት እና በጣም አናዶኛል። እውነት በጣም ያናደኝም በጣም በጣም ሞኜ እንደወይኔ እናት የዋህነትና ሞኝነት እንኳ አጥቷት ነው ሃይምዬ በጣም ያሳዘነችኝ ግን በመሀል በእውነት በጣም ያሳዘነችኝ በታክቲክ አሁን እስቲ ቆሶ ሲንጠርቶ ሶ ሲደዊ ለተነጋግረው ነው። እንግዲህ እኔን ስለማታነሳ አንች አንቺ ደውይ። እሷ ደግሞ ስትደውል በትክክለኛ በራሷ ሞባይል ሳይሆን በማታውቀው ሃይሚ፣ በማታውቀው ሞባይል ነው የደወለችው። እና ሃይሚ ካሁን በኋላ እንደው ኮሜንት ላይ ጻፉላት በየቻናሉ ላይ፣ በእሱ ቻናል ላይም ቢሆን ወደ አጠገቡ እንዳደርስ እንግዲህ ሌሎችም ሰዎች በውስጥም እየነገሯት ነው ተነገራት ነው በጣም ተንኮለኛ ልጅ ነው ያስታውቃል። በጣም ተንኮለኛ ነው። የራሱን ህይወት ብቻ እያሳደገ መሄድ የሚፈልግ ሰው ነው። አእምሮም የለውም። በቃ ያየውበት ነገር ቢሆን ጭራሽ ይህን ያህል ሰርቷል፣ በቃ መቶ ሺህ ገብቷል። እንደ ማዳም ቅመሞች እንደምንም ብለው ከህይወታቸው ውጣ ብለው ይሄ መቶ ሺህ ሰብስክራይብ አስገብተውታል። ምን አለበት አመስግኖ የራሱን ስራ ከዚች ከፍቅረኛው ጋር እንደዚህ እየመጡ እንደነሐሚ ቢሰሩ እኮ በቃ አሁን የነሐሚን ኦዲየንስ እኮ ይዘዋል። አሁን ጽጌና ዳኒ ለብቻቸው የሰሩ ነበር። ከዛ በኋላ ደግሞ ኦዲንስ በቃ ያላቸውን እንግዲህ በይቱ በዓለም ያየሁት እንደ አብርሃም እንደ አሁን አሁን ኦዲንስ የመጣው በነ ብሩክ በነ ምናምን ኦዲንስ መምጣት የጀመረው እንደዚህ ግሩፕ ሰርተው ሼር እያደረጉ በቃ እንደዚህ ፍቅራቸውን እየገለጹ ያንን ሲያውቁ እነ ማንን ተጠጉ፣ እነ አብርሃምን ተጠጉ ነው ጽጌና ዳኒ ይሉያል። ስ ደህና እንትናቸው ሲሄድ ይኸው ከነሱ ህይወት ወጥተው የራሳቸውን ስራ እየሰሩ ነው በቃ በራሳቸው ሙድ። ሜሪም ለብቻዋ ከሌላ ሰው ጋር እየሰራች ነው። ማነው፣ እነ ዳኒም ይኸው በራሳቸው እየተንቀሳቀሱ ነው። ለምንድነው እና ይሄ 100 ሺህ ያህል እኮ ገባ። ማነች፣ ሶሲም ብትሆን ደህና ሰብስክራይብ አግኝታለች። ከዚህ በኋላ ያለውን እኮ እነሱ ራሳቸው ሮማንቲክ የሆነ ነገር እየሰሩ አብረው እየተገናኙ በቃ፣ አሁን ኦዲየንስ አውቋቸዋል። እኛ አወቅናቸው እኮ ልናይላቸው እንችላለን። ጥሩ ጥሩ ነገር እኮ ካመጡ ለምን አናይላቸውም? እንዴ ያለ ለኢትዮጵያ ህዝብ ክፉ አይደለም፣ ኦዲንስ ክፉ አይደለም። መልካም ነገር አሁን ቢያስታርቁልን መልካም ነገር ቢያደርጉ ብሩክንም ሃይሚንም ተቆጥ በቃ እንዲ እንዲ ነበረ ብለው የሆነ ነገር ዋሽተው እንኳን ቢሆን ቢያስታርቁልን፣ እኛ ለምንድነው እንደሆነ ማናየው? ጥሩ ጥሩ ነገር ካመጡን እነ ማርክን እናያለን፣ እነ ብርሽን እናያለን፣ እነ ዳኔንም አሁን አያለው ለምሳሌ፣ እነ ትንሱን እናያለን። እንዲ ጥሩ ጥሩ ነገር ይዘው አሁን ከስችው ፍቅረኛ ከሚላት ልጅ ጋር ቢመጣ ኦዲንስ በደንብ አድርጎንም ያዩለት። ለምንድን ነው እነዚህን ምስኪን ልጆች ህይወት የዋህ የሆነች ልጅ ምንም የማታውቅ አስተዋይ ሲል ለሰው ልጅ ክብር ያላት ልጅ ለምንድን ነው እየመጣ የሚጫወትባት? ለምንድን ነው የሚጠራትስ? ቲኒ ምነው እዚያ በሆንኩኝ ነው ያልኩት እውነት። ዛሬ እንደው ምን አይነት ተፈጥሮ ነው ያለው ግን? በጣም ነው የተናደድኩት ባደረገው ነገር። እግዚአብሔር እንደው ከአሁን በኋላ የምትመጣ የማይመስለኝም። እግዚአብሔር ጣልቃ ይግባላቸው ነው በለቀው። ለማለት ምንም ማለት አልችልም። በጣም ነው የተናደድኩት። በጣም ነው የጨስኩት ዳኒ የሰራው ስራ ለራሱ ህይወቱን እያስተካከለ ነው ምንም ፍቅርም ይዞት አደለም መውደድም አደለም የራሱ ሚስት አለችው ከሚስቱ ጋርም አልተጣላም እሱ እያሾፈ ይበቃሃል ይህን ነገር እናቆሙ ስትለው ልጅቷንም ሊሰማት አልቻለም ሀይሚን በስህተት ነው የመጣችው ለማንኛውም ያው ይቅርታ መጠያየቃቸውም ደስ ብሎኛል የሰው ልጅ ምንም ችግር የለውም ይቅርታ ቢጠያየቅ እኮ ይቅርታ ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ የለመድነው ነገር ነው ምንም ማለት አደለም በቃ በዚህ አጋጣሚ እነሱ መታረቃቸው ከብሩክ ጋር ያለው ነገር ያልቃል ብዬ ነው የማስበው። እግዚአብሔር መልካምና ደጉን ነገር ያምጣ ብዬ አለው። ሶሲ ደግሞ አሁን ብሩክና አይሚን ደግሞ አገናኝታ ይቅርታ ብታስደራርጋቸው በቃ እኛ ጥሩ ጥሩ ነገር ካመጡ ነገር አያምጡብን፣ ሰው የሚያጣላ ነገር አያምጡልን እንጂ እናያቸው ነበር። ብትወጡ ከህይወታችሁ ይበቃችኋል። ሰብስክራይባችሁን ማግኝታችኋል። ዴንስ ማግኝታችኋል። ዳኒና ሶሲ ከልጆቹ የትውጡ ነው ምለው ለዛሬው በዚሁ ይብቃኝ፣ ውዶች።